አባይ ግድብ ሊሞሸር ነው። አስገራሚው የምርቃት ዝግጅት፣ ለታሪካዊው ቀን፣ ፈጣኑ አስደማሚ ግንባታ። በዛ በበረሃማው የቤኒሻንጉል ጉሙዝ ክልል ጉባ ወረዳም የዚህ ትውልድ አካል የሆኑ ኢትዮጵያውያን ታሪክ ሲዘክረው የሚኖረውን ታላቅ ጀብድ ፈጽመውበታል። በአባይ ወንዝ ላይ ተስፋ ቆርጠው የቆዩ ኢትዮጵያን በመጨረሻም ቀበቷቸውን ጠበቅ አድርገው ታላቁን የህዳሴ ግድብ በጉባ ላይ አስፍሯል። ለኢትዮጵያን የኤሌክትሪክ ኃይልን ከመስጠት ባለፈ የታላቅነትና የአይበገሬነት ተምሳሌት ሆኖ የሚታየው የኢትዮጵያው ታላቁ ህዳሴ ግድብ ተጠናቆ ሊመረቅ ጥቂት ወራት ብቻ የቀሩት ሲሆን ኢትዮጵያም ለዚህ ታላቅ ቀን ሽር ጉዷን ጀምራለች። ሰላም ጤና ይስጥልን፣ የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ከህዳሴው ግድብ መጠናቀቅ ጋር ተያይዞ የተሰናዳውን አስደማሚ የምርቃት ዝግጅት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ።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 ለምርቃቱ የሚደረገው ዝግጅት። መስከረም 2018 ይመረቃል ተብሎ ቀጠሮ የተያዘለት የኢትዮጵያ ህዳሴ ግድብ ያማረና ለግድቡ የተከፈለውን መስዋዕትነት የመጠነ ይሆን ዘንድ ኢትዮጵያ ከወዲሁ ዝግጅቷን ጀምራለች። የመሠረተ ልማት ግንባታው ሂደት በአፋጣኝ መሠራትና መጠናቀቅ ያለበት 223 ሜትር የሚረዝመውና 10.3 ሜትር ስፋት ያለው የህዳሴው ግድብ የመንገድ ድልድይ ሲሆን ለዚህም 500 ሚሊዮን ብር ተመድቦ በአፋጣኝ ሁኔታ እየተሰራ ነው። ይህ ድልድይ በምርቃቱ ወቅት የሚገኙ ዲፕሎማቶች፣ ጋዜጠኞችና የተለያዩ የመንግስት ስራ ኃላፊዎች በተቀላጠፈ መልኩ በግድቡ ስፍራ እንዲደርሱ ያደርጋቸዋል። በግድቡ አካባቢ ያሉ ስፍራዎችም በተለየ መልኩ ለመገናኛ ብዙሃን ምቹ ሆነው እየተሰሩ ሲሆን ከዛ ጎን ለጎንም በርካታ መድረኮችም በስፍራው በፍጥነት እየተሰሩ ናቸው። በግድቡ አካባቢ ያሉ አስቸጋሪ የመሬት አቀማመጦችም ተስተካክለው ግድቡ ለእይታ መልካም እንዲሆን እየተሰራ ሲሆን በግድቡ አካባቢም የኤሌክትሪክና ሳውንድ ሲስተም ገጠማም ተጀምሯል። የሎጂስቲክና የዲፕሎማሲ ስራው በህዳሴው ግድብ ማስመረቂያ ዕለት እንዲገኙ ከተጋበዙ ተቋማት መካከል የኢትዮጵያን ህዳሴ ግድብ የአፍሪካውያን ምሳሌ ብሎ የሚጠራው የአፍሪካ ህብረት ነው። ኢትዮጵያ በህዳሴው ግድብ ዙሪያ ከሱዳንና ግብጽ ጋር ተደጋጋሚ ሰጣ ገባ ውስጥ ብትገባም ኢትዮጵያ ግን በምርቃቱ ዕለት ሁለቱን ሀገራት በመጋበዝ ቀጠናዊ ትብብርን ለመፍጠር አልማለች። ከነዚህ ሀገራትና ተቋማት ባለፈ የበርካታ የዓለም ሀገራት መሪዎችና ታዋቂ ሰዎች በግድቡ የምርቃት ዕለት እንዲገኙ ጥሪ እንደሚቀርብላቸውም ይጠበቃል። የህዳሴው ግድብ የምርቃ ስነ ስርዓት ቀን የተለየ የፀጥታ ችግር እንዳይፈጥርም የኢትዮጵያ መከላከያ ሰራዊት ካሁኑ ለጥበቃው ልዩ ዝግጅት እያደረገ ነው። ከምድራዊው ጥበቃ ጎን ለጎን የኢትዮጵያ የሳይበር ሴኩሪቲ ተቋማት የተለየ የሳይበር ጥቃት እንዳይደርስ በማለት የተለየ ዝግጅትን እያደረጉ ናቸው። የክብረ በዓሉ ዝግጅት የኢትዮጵያ ህዳሴ ግድብ የምረቃ ዕለት ለመላው ኢትዮጵያውያን የደስታና ፌሽታ ዕለት እንደሚሆን አያጠራጥርም። በዚህ ምክንያት ታዲያ የምርቃት ዕለቱ በመላው ኢትዮጵያ እንዲከበር ዝግጅት እየተደረገ ሲሆን ኢትስ ማይዳም የሚለው የማኅበራዊ ትስስር ገጾች መፈክር ዳግመኛ በማኅበራዊ ሚዲያዎች ላይ መስተዋልም ጀምሯል። ምረቃው ከመከናወኑ አስቀድሞም የባህል ትርኢቶች፣ የጥበብ ዝግጅቶችና የተለያዩ ኤግዚቢሽኖችም በመላው ኢትዮጵያ እንደሚደረጉ ተነግሯል። በዋና ከተማዋ አዲስ አበባም ታላቁን የህዳሴ ግድብ የሚያመላክቱ ባነሮችና ምስሎች በተለያዩ የከተማው ክፍሎች የሚሰቀሉም ይሆናል። በምረቃ ዕለት ምን እንጠብቅ? በምረቃው ዕለት ጠቅላይ ሚኒስትር አብይ አህመድ የሪቫን መቁረጥ ተግባርን የሚፈጽሙ ሲሆን በዕለቱም የተለያዩ የመንግስት ባለስልጣናትና ወታደራዊ አመራሮችም ጠቅላይ ሚኒስትሩ ጋር በመድረክ ላይ ይገኛሉ። በዕለቱም የተለያዩ የድሮን ትርኢቶች የሚኖሩ ሲሆን በግድቡ ዙሪያ በሚተከሉ ስክሪኖች ላይም የግድቡ የቴክኖሎጂ አቅም ለሕዝብ እንዲታይ ይደረጋል። የተለያዩ ብሔር ብሔረሰቦች ሙዚቃ በመድረኩ ላይ የሚቀርብ ሲሆን የሀገሪቱ ታዋቂ አርቲስቶችም በዝግጅቱ ላይ የጥበብ ስራቸውን ያቀርባሉ። ለግድቡ ተብሎ የተሰራ አዲስ ሙዚቃም በዕለቱ ለህዝብ ይፋ ይደረጋል። የመንግስት ባለስልጣናትን ጨምሮ የተለያዩ ዓለም አቀፍ ፖለቲከኞችም በመድረኩ ላይ የራሳቸውን ንግግር የሚያደርጉ ይሆናል። ከግድቡ ስፍራ በተጓዳኝ በተለያዩ የኢትዮጵያ ክፍሎች በዕለቱ ዝግጅቶች የሚኖሩ ሲሆን በመስቀል አደባባይም የተለየ ዝግጅት ይደረጋል። ይህ ዝግጅት ታዲያ በኢትዮጵያ ውስጥ ባሉ መገናኛ ብዙሃኖች ብቻ ሳይሆን በዓለም አቀፍ መገናኛ ብዙሃኖች ጭምር የሚዲያ ሽፋን የሚሰጠው ሲሆን የኢትዮጵያን ሀያልነትም የዓለም ሕዝብ መገንዘብ ይጀምራል። ተስፋ ያለ መቁረጥና የብሔራዊ ኩራት ጉዞ በፈረንጆቹ የዘመን ቀመር በ2011 የኢትዮጵያ ህዳሴ ግድብ ግንባታው ሲጀምር ለግንባታው የሚያስፈልገው 4.6 ቢሊዮን ዶላር ያለማንም ድጋፍ በኢትዮጵያውያን አቅም እንደሚጠናቀቅ ቃል ተገብቶ ነበር። ይህ ቃል ሳይታጠፍም ኢትዮጵያ ከማንም ድጋፍን ሳትሻም ከብዙ መደነቃቀፍ በኋላ ታላቁን የኢትዮጵያ ህዳሴ ግድብ እውን አድርጓለች። ግድቡ አሁን ላይ ለኢትዮጵያውያን የአንድነትና የጥንካሬ ተምሳሌት ሆኖ መቅረብ የሚችል ታላቅ ስኬት ነው። ታላቁ የኢትዮጵያ ህዳሴ ግድብ ለ52 በመቶ ኢትዮጵያን የኤሌክትሪክ ኃይልን ከማቅረብ አልፎ እንደ ሱዳን፣ ኬንያና ጅቡቲ ላሉ ሀገራት የኤሌክትሪክ ኃይልን ኤክስፖርት የማድረግ አቅም አለው። በሀገር ውስጥ ፖለቲካዊ ችግሮችና በዓለም አቀፍ ጫና ምክንያት የዘገየው የኢትዮጵያ ህዳሴ ግድብ ቆይቶም ቢሆን ግን ተጠናቆ ሊመረቅ ጥቂት ጊዜያት ቀርተውታል። በፈረንጆቹ ኦክቶበር 2024 ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የህዳሴው ግድብ ግንባታ 98.6 በመቶ መጠናቀቁን የገለጹ ሲሆን ግድቡ ከሚያንቀሳቅሳቸው ተርባይኖች መካከል ስድስቱ ስራ የጀመሩ ሲሆን፣ ቀሪዎቹ ተርባይኖችም የሙከራ ጊዜያቸውን አጠናቀው ለግድቡ ምረቃ እንደሚደርሱ ይጠበቃል። 64 ቢሊዮን ኪዩቢክ ሜትር ውሃ የያዘው ግድቡ በምርቃቱ ቀን የውሃ መጠኑ ወደ 74 ቢሊዮን ኪዩቢክ ሜትር ውሃም ከፍ ይላል። ከስድስት ወራት ባልበለጠ ጊዜ ውስጥ የህዳሴው ግድብ ምርቃት እንደሚካሄድ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ይፋ ማድረጋቸው ይታወሳል። ለምርቃቱ ስን በቃ ግድቡ እውን እንዲሆን ብዙ ዋጋ የተከፈለ መሆኑም አይዘነጋም። ከ14 ዓመት በፊት የመሠረተ ድንጋይ በጣለበት ጊዜ ጀምሮ የነበሩ ፈታኝ ጉዞዎች ለማንኛውም ኢትዮጵያዊ የሚረሱ አደሉ። ከነበሩ ፈተናዎች መካከል ግንባር ቀደሙ የአባይ ወንዝ ድንበር ተሻጋሪ በመሆኑ የታችኛው ተፋሰስ ሀገሮች ጥቅማችን ይቋረጣል ብለው በመስጋታቸው በተደጋጋሚ በተለያዩ መልኮች ጫና ለመፍጠር መሞከራቸው አንደኛው ነው። የአማራ፣ የትግራይ፣ የቤኒሻንጉል ጉሙዝናም ኦሮሚያ ክልልን መሬት እየሸረሸረም ለግብጽ ሲገብር የኖረው የአባይ ወንዝ በዛው ኢትዮጵያን መጉዳቱን እንዲቀጥል መሬቷን ማራውቆቱን እንዳይቀንስ ሀገሪቷ እንዳታድግናም በድህነት እንድትማቅቅ ከፍተኛ ፍላጎት እንዳላቸው የታችኛው የተፋሰሱ ሀገራቶች ደጋግሞ አሳይተዋል። ኢትዮጵያ ለዘመናት ዋጋ ስትከፍልበት የቆየችበትን የአባይ ወንዝ እጠቀምበታለሁ ስትል ግብጽ በግልጽ በተቃርነው ቆማ የዓለም አቀፍ ሕግ መሠረታዊ መርሆችን ወደ ጎን በመተው ለማደናቀፍ ብዙ ደከመች። ሊፈጸምና ሊሆን የማይችለውን የቀኝ ግዛት ስምምነት ይተግበር በማለት ኢትዮጵያ በወንዙ ላይ ያላትን የማልማት መብት ለመጋፋት ጮች። ኢትዮጵያ ግን በወንዙ የመጠቀም መብት እንዳላት ከመጠቆም ውጪ ምንም አላለችም። ኢትዮጵያ ፍቅርና ሰላም ላይ ተመስርታም የባለሙያዎች ቡድን እንዲቋቋም ሱዳን ተጨምራ የሶስትዮሽ ውይይቶች እንዲካሄዱ ተስማማች። ኢትዮጵያ ለንግግርና ለድርድር በሯ ክፍት መሆኑን ደጋግማ አሳወቀች። አልፋ ተርፋ ብዙ ሁኔታዎችንም አመቻችታለች። ሆኖም ግን ግብጾች በአግባቡ ከመነጋገር ይልቅ ግድብ መገንባቱ የግብጽን ጥቅም ይጎዳል በሚል ጭፍን አስተሳሰብ ጩኸታቸውን ቀጠሉ። የሚነጋገሩ ዜጎቻቸውን መልምለው ለውይይት ቢያቀርቡም ተደራዳሪዎቹ ግብፃውያን ግትር አቋም ይዘው በመምጣት በተደጋጋሚ የተሳካ ምክክር እንዳይኖር ስብሰባዎችን ረግጠው ይወጡ እንደነበር አይዘነጋም። ድንቅ የኢትዮጵያ ተደራዳሪዎች አንድ ሶስተኛ አፈር እየሸረሸረም፣ ኢትዮጵያውያንን ለከፋ ረሃብ እያጋለጠ፣ ግብፅን እያጠገበ ዘመን ሲያስቆጥር የኖረው አባይ ኢትዮጵያውያን መጥቀምና ማገልገል አለበት ሲሉ በብልሃትና በምርጥ ዲፕሎማሲያዊ መንገድ ብዙ ሞገቱ። ግብጽ አላረፈችም። ከመደራደር ጎን ለጎን የተለያዩ ሴራዎችን ስሰራ ቆየች። ማንኛውም ድጋፍና እርዳታ እንዳይገኝ ከማድረግ ጀምሮ መርዝ የበላች መድረሻ ጣች አይጥ እንደምትሰራው በተለያዩ መንገዶች የግድቡን ግንባታ ለማስቆም ሞከረች። ሆኖላት ጦር ባትሰብቅም ኢትዮጵያን ለማመስ ሰማይ ለመዋጠጥ ሞከረች። የግድቡን ውሃ ሙሌት ጉዳይ በማጦዝ ዓለም አቀፋዊ ለማድረግም የተለያዩ ጥረቶችን አደረገች። የውሃ ሙሌቱ ሲካሄድ የግብጽ ሕዝብ በረሀብ ያልቃል፣ አሞላሉ በብዙ ዓመታት የተከፈለናም ከ10 ዓመት በላይ የሚፈጅ ሊሆን ይገባል በማለት ዓለም ይስማናሉ። በየትምህርት ቤቱ ካሉ ሕጻናት ተማሪዎች ጀምሮ ኩራተኞች ሳይቀሩ ሁሉም እንደየአቅሙ ለህዳሴው ግድብ ግንባታ የሚችለውን አዋጥቶ ቆይቷል። በቢሊዮን የሚቆጠሩ ብሮችም ተሰብስበዋል። የውጭውን ችግርም ኢትዮጵያውያን ተባብሮ ተወጥተውታል። በግንባታው ወቅት የአየር ጸባያው እጅግ ሞቃታማ መሆኑ ግንባታውን የሚያከናውኑ ባለሙያዎችና የግድቡን ግንባታ ሲጠብቁ የነበሩ የጸጥታ አስከባሪዎችን የፈተነ ነበር። በተጨማሪ ውሃው የሚተኛበትን መሬት ማስተካከል ምንጣሮ በማካሄድ ሂደት ውስጥ ብዙዎች ዋጋ ከፈሉ። አሁን ግን ህይወትን እስከ መስጠት የደረሰ መሥዋዕትነት የተከፈለበት የግድቡ ግንባታ የሚጠናቀቅበት ደረጃ ላይ መድረስ ተቻለ። ምስጋና ለተደራዳሪዎቻችን፣ ግንባታውን ላካሄዱ ባለሙያዎችና በብዙ መንገላታት ውስጥ ሆነው ሳይቀር ያላቸውን ሳይሰስቱ ለሰጡ ኢትዮጵያውያን። ይሁንና የአባይ ግድብ አሁን ሊመረቅ የጥቂት ወራት ጊዜ ብቻ ቀርቶታል።